ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየው ነኝ፣ አብራችሁ ቆዩ። ኢትዮጵያውያን በሕዳሴው ግድብ ግንባታ ያሳዩትን አንድነት ለሰላም መረጋገጥ ሊጠቀሙበት እንደሚገባ አስተያየታቸውን ላሚኮ የሰጡ የጎንደር ከተማ ነዋሪዎች ተናገሩ። አሻራቸውን ያሳረፉበት የታላቁ ሕዳሴ ግድብ በመጠናቀቅ ላይ በመሆኑ ደስታቸውን ገልጿል። የነዋሪዎቹን አስተያየት ሀይሉ ማሞ አሰባስቧል፣ ቀጥሎ ይቀርባል። ደሃም እንደ ድህነቱ እያወጣ የአምሳ ብር ደሞስተኛ በዝቅተኛ ደሞስተኞች ሳንቲምም እየተቆረጠ የከፍተኛም እንደ ከፍተኛ፣ እኛም ሰርተ የምንበላው በሰፈር በቀበሌ እያወጣ ነው የተገደበ ቦንድ ገዝታ አለው። የሁለት እ ሺህ ብር ቦንድ በጥቃቅን በዚህ በሱቆችም ገዝተናል። በዚህ ድርጅት ቤትም አለና በዛም ገዝተናል። በመስሪያ ቤትም ባለቤቴ ገዝቷል። ሁሉም ላቡን ጠብ አድርጎ፣ እናቶች ሳይቀሩ ከእንትን ሚሚሰፏት እንትን ቦንድ የቆረጡ አሉ። እናውቃቸሁ ትላልቆች የኤሌክትሪክ ተጠቃሚ እንሆናለን የሚል ነው። የከተማውም የገጠሩ እኔ የመንግስት ሰራተኛ በነበርኩበት ዘመን ብዙ ነገሮችን መስዋት አድርገናል። ለሶስት ጊዜ ቦንድ እንትን ብያለ ቆርጫለው ወንዱን ብቆርጠውን ብሩ ተመልሶልኝ ያለ ዝም ብሎ አልፎ መሄዱ ቀርቶ ዛሬ ለብርሃን ለኢንዱስትሪ፣ ለተለያዩ ፋብሪካዎች፣ ለተለያዩ ነገሮች እየተጠቀምንበት ነው። ቀጻይ ትውልር ደግሞ ን አስቀጥሎ ደግሞ ወደፊት ደግሞ ሌላ የተሻለ ነገር የምናደረግበት መንገድ ደግሞ ያው መንግስት የራሱ እቅድና ፕሮግራም ይኖረዋል። በዛ መልኩ እንዲቀጥል ነው ማስበው። በቃ አጨራረሱ ሁኔታው ለእኔ በቃ ትልቅ ተስፋ ነው። ለእኔ ሳይሆን ለልጆች አሁን ትልቅ ተስፋ ነው። አሁን ካለንበት የኑሮ ሁኔታ መቶ ፐርሰንት ይቀይራል ብዬ ነው የማስበው። ያው ግድቡ መብራት ማመንጨት ብቻ ሳይሆን ለእርሻም ለአሳ ምርት ለትራንስፖርት ያገለግላል። ብዙ ነገሮች አሉ። እናቶቻችን ዛሬ እህቶቻችን ከጭስ ያልወጡ አካባቢዎች አሉ። ከጭስ አይናቸው ጠፍቶ በሳንባ በሽታ በተለያየ ጭስ፣ የኩበት ጭስ እየተቃጠሉ ያሉ እንትኖች አሉ። ስለዚህ ለወደፊቱ ያው እንግዲህ የተያዘው እቅድ ሳይሳካ አይቀርም ብያ አስባለሁ። ሁሉም የህዳሴው ግድብ የተገነባ በኢትዮጵያ አንድነት በኢትዮጵያ ህብር በኢትዮጵያ ብሔር ብሔረሰቦች ህዝቦች ነው የተገነባው። ልክ እንደ ኢትዮጵያ ህዳሴ ግድብ ደግሞ እንደ ህዳሴው ግድብ ደግሞ ህዝቡም ከዚህ መማር ያለብን ሰላምን አንድነትን ፈጥረን በፍቅር በሰላም ያለችው ሀገር እንኳን ለኛ ለሌላ ትተርፋለች። እና በሰላም እንትምንልበትን ለልማት ምንነሳሳበትን ጦርነት አፈሙዝ መዟዟሩን ሁሉን ነገር ወደ ጎን ትተን በጠረጴዛ ዙሪያ መነጋገር ያለብን ነገር ተነጋግረን ወደ ልማት የምንሰማራበት መንገድ ቢፈጠር የሚጠቅመና አባይ ግድብ አንድ እንደሆን ነው። ቀጣይም አንድ ብንሆን እና ብንጠቀምበት ሀብታችን ከዚህ አረንቋ ውስጥ እንውጣ፣ እንላቀቅ፣ አንድ ሁነን ሀገራችን እናልማ ነው የምለው። ሁሉም ብሔሮች በጋራ የጋራ ነው የጋራ አቋም ይዘው ነው የገነቡት። ከሰላማችን አንጻር እኔ ለኢትዮጵያ ህዝብ ትምለው ሰላምን ለማግኘት የጋራ ውይይት ያስፈልጋል። የጋራ የሆነ አጀንዳ አለ። አሁን የምክክር ኮሚሽኑ ይህን ሰላም ያረጋገዋል ብዬ ነው የማስበው። ሀገራዊ ለውጡን ተከትሎ የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ የልማት ተጠቃሚ መሆኑን የዞኑ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ገለጸ። ሀገራዊ ለውጡ የመጣበትን ሰባተኛ ዓመት አስመልክቶ በዞኑ የሚገኙ ህብረቶች በሁመራ ከተማ ውይይት አካሂዷል። አምሳው ላሞኘ ዝል ስራ አለው የወልቃይት ጠገድ ሰቲቱ መራ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ትናንትን ነገንና ዛሬን በማስተሳሰር የሀገራችንን ልልና እናረጋግጣለን በሚል መሪ ሀሳብ የሀገራዊ ለውጡን ሰባተኛ ዓመት በውይይት ዘክሯል። ለውጡን ተከትሎ በመጡ መልካም እድሎችና ተግዳሮቶች ላይ እኩል የመሳተፍ እድል መፈጠሩን የዞኑ ንግድና ገበያ ልማት መምሪያ ኃላፊና የኢኮኖሚያዊ ዘርፍ ህብረቱ አስተባባሪ አቶ ፍስሐ አጎስ ተናግረዋል። በፓርቲው ማዕቀፍ ታቅፎ በተለይ ደግሞ የማዕከላዊ ኮሚቴ ተወካይ እንዲኖሩ በማድረግ እንደ ሀገር ያለንን ችግር ለማስተጋባት እንደ ሀገር ያሉ ያሉ ተልእኮዎችን አምጥተን ለመስራትም ለመካፈልም ሰፊ እድል ፈጥሮልናል። ለውጡ የፈጠረውን መልካም አጋጣሚ በመጠቀም አካባቢውን የመሰረተ ልማት ተጠቃሚ ማድረግ መቻሉንም ነው አቶ ፍስሐ የገለጹት። ካሉን የገጠር ወረዳዎች እና የከተማ አስተዳደሮች ወደ 290 ሚሊዮን ማበረሰው ና ከውስጥ ገቢ አስተባብሮ በርከት ያሉ ፕሮጀክቶች ገንብተን ለአገልግሎት የዋሉበት ሁኔታ አለ። አሁን ደግሞ በዚህ አመት ነው በብልጽግና ፓርቲው ባስቀመጠው ኢኒሼቲቭ መሰረት በአንድ ወረዳ አንድ ፕሮጀክት መገንባት አለበት በሚለው ኢኒሼቲቭ መሰረት እያንዳንዱ ወረዳ ከአንድ ፕሮጀክት በላይ እቅድ ይዘው አጠቃላይ እንደዞን 251 ሚሊዮን የሚደርስ በጀት ተይዞ አንዳንዶቹ ተገንብተው ተጠናቀዋል አንዳንዶቹ ደግሞ ገና በሂደት ላይ ነው ያሉ እያንዳንዱ ዜጋ እንደ አቅሙ መሳተፍ የሚችልበት እድል መፈጠሩን ያስረዱት ደግሞ የዞኑ መንገድና ትራንስፖርት የስራ ሂደት መሪና የፓርቲው አባል አቶ ጋሻው ስንቁ ናቸው ያለማንም ጨቋኝ ራሱ በራሱ እንዲያስተዳድር ተደርጓል በበላይነትም የአማራ ክልል ሀላፊ ወስዶ እያስተዳድረው ይገኛል እኛም በዛው ህግና ደንብ በአሰራር ደረጃ እየሰራን እንገኛለን ስለዚህ በኢኮኖሚ ተጠቃሚነት ደረጃ የኛ ማህበረሰብ ከዚህ በፊት በብዙ ክልከላዎች የነበሩበት መሆኑ ይታወቃል። አሁን ያለ ከልካይ እንደ ልቡ መስራት የቻለ ሰው የቻለውን እየሰራ በንግድም በለው በኢንቨስትመንትም በኢንቨስትመንትም በለው በአናሳ ገበሬነትም በለው በሁሉም ይሳተፈ ይገኛል። የዞኑ ማህበረሰብ ለውጡ ያመጣውን እድል ተጠቅሞ ራስን በራስ የማስተዳደር መብቱን እየተጠቀመ መሆኑን የመልካም አስተዳደር ዘርፍ ብረቱ ሰብሳቢ አቶ የሸዋስ ሞላ አስረድተዋል። አቅሙና ጉልበት እየጨመረ የመልካም አስተዳደር ቅሬታዎች ደረጃ ደረጃ ተፈታላቸው ያለ መሆኑን ማህበረሰቡ ደግሞ በብልጽግና ፓርቲ ወደዚህ ለውጡ ሲመጣ ህዝቡ ጥያቄው እየተመለ ሊመለስለት ጫፍ ላይ የደረሰበትና ህዝቡ በራሱ በራሱ የማስተዳደር ስልጣንና በራሱ ልጆች የተመራ መሆኑን እያመሰገነና እፎይ ብሎ ሰላሙን ያረጋግጥ፣ አንጻራዊ የሆነ ሰላም አለ። ማህበረሰቡ የሚፈልገው ጥያቄ እየተመለሰለት ቢሆንም ግን ሙሉ በሙሉ ህብረተሰቡን አርክተናል ወይ መለስናል ብሎ ለመገመት ግን አይቻልም። ምክንያቱም ብዙ የሚመለሱ የመልካም ስራ ጥያቄዎች አሉ። አንዱ ማንነት ራሱ ህብረተሰቡ ያልተመለሰለት የአንዳንድ ተቋማት ኢንተርኔት ዳታ ቤዞች የንግድ መለያ ቁጥር ለመስጠትና ለሌሎች አገልግሎቶች እንቅፋት እየሆነ በመሆኑ የሚመለከታቸው የፌዴራል ተቋማት ለጉዳዩ ትኩረት ሰጥተው እንዲሰሩም ተጠይቋል። በተያዘው በጀት ዓመት በዞኑ በፌዴራልና በክልሉ መንግስት በጀት 371 ኪሎ ሜትር የአስፋልትና የጠጠር መንገድ ፕሮጀክቶች እየተገነቡ መሆኑን የማዕከላዊ ጎንደር ዞን መንገድ መምሪያ ገለጸ። በተጀመሩ ፕሮጀክቶች እያጋጠሙ ያሉ ችግሮችን ተቋቁሞ በመንገድ መሰረተ ልማት ዘርፍ ህብረተሰቡን ተጠቃሚ ለማድረግ እየተሰራ መሆኑን የዞኑ መንገድ መምሪያ ኃላፊ ወይዘሮ አስንቃ ክብካብ ተናግረዋል። በዞኑ በሚገኙ ስድስት ወረዳዎች የመንገዶችን ደረጃ የማሻሻል ስራ እየተከናወነ ነውም ብለዋል። በፌዴራል መንግስት ለክልሎቹ በተሰጠው የገጠር መንገድ ትስስር ተደራሽነት ፕሮግራም 50 ኪሎ ሜትር የሚሸፍን ነባር መንገድ ጥገና ና አዲስ መንገድ ግንባታ እንዲሁም ሶስት ከፍተኛ ድልድዮች እየተገነቡ መሆኑንም አስረድቷል። በሌላ በኩል በበጀት ዓመቱ ሁለት ተንጠልጣይና ሁለት ኮንክሪት ድልድዮች ግንባታቸው 50 በመቶ መድረሱንም ተናግረዋል። የተፈጠረው የሰላም እጦት ፕሮጀክቶች በተያዘላቸው ጊዜ እንዳይጠናቀቁ እንቅፋት መሆኑንም ኃላፊው አስረድቷል። በዞኑ በተፈጠረው የሰላም እጦት የፕሮጀክት ሰራተኞች እገታ፣ ድብደባ እንደተፈጸመባቸውና ማሽኖች ከቦታ ቦታ እንዳይጓጓዙ እንቅፋት መፍጠሩንም ተናግሯል። የዞኑ ማህበረሰብ የአካባቢውን ሰላም በመጠበቅ ፕሮጀክቶቹ በተያዘላቸው አግባብ እንዲከናወኑ ምቹ ሁኔታዎችን መፍጠር እንደሚገባቸውም መልእክት አስተላልፏል። መረጃውን ያደረሰን የማዕከላዊ ጎንደር ዞን መንግስት ኮሚኒኬሽን ነው። የአብይ ጾምን የታመሙትን በመጠየቅና የተቸገሩትን በማገዝ እያሳለፉ መሆኑን አስተያየታቸውን የሰጡ በጎንደር ከተማ የሚኖሩ የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ተናገሩ። ምእመናን ጾሙን ለሀገር ሰላም በመጸለይና መልካም ተግባራትን በመፈጸም ሊያሳልፉ እንደሚገባ በጎንደር ከተማ የአዲስ ኪዳን ትርጓሜና የቅኔ መምህሩ አሳስቧል። የአየፈንቴ ዝርዝር አለውም። ኢየሱስ ክርስቶስ የአዳምን ኃጢአት ይፍቅ ዘንድ ከድንግል ማርያም ተወልዶ በዮርዳኖስ ወንዝ ተጠምቆ አርባ ቀንና አርባ ሌሊት በገዳመ ቆሮንጦስ ስለመጾሙ የእምነቱ አስተምሮ ያስረዳል። ይህንን የተገነዘቡ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች የአምላካቸውን ስራ ለማሰብ በየዓመቱ የአብይ ጾምን ይጾማሉ። በሀገረ ሰላም ቅድስት ኪዳነ ምሕረት ቤተ ክርስቲያን በመንፈሳዊ አገልግሎት ላይ ያገኘናቸው ዲያቆን ኪዳነ ማርያም አባይና አጸደ ማርያም ሙጬ ጾሙን የተቸገሩትን በመርዳት የታመሙትን በመጠየቅና ሌሎች መልካም ተግባራ ስርዓትን በመፈጸም እያሳለፉ እንደሚገኙ አንስተዋል። ሆስፒታል ላይ የታመሙትን እንዲሁ ሄደን ጠይቀናል። የተቸገሩትን ተስፋ የቆረጡትን በበገና በዝማሬ የዘመርን አጽናንተን ተመልሰናል። በባለፈው ማለት ነው። ለሚቀጥለው ደግሞ በዚህ ጾሙን አስመልክተን ከምእመናኑ በማስተባበር ለነዳያን ለተቸገሩት ትንሳኤን አስመልክተን መግደፊያ ለማቅረብ አስበናል። እንደ እግዚአብሔር ፈቃድ በወጣትነት ጊዜ ፈጣሪህን አስብ ይላል። የተቸገሩትን በመርዳት፣ የተራቡትን በማብላት፣ የተጠሙትን በማጠጣት፣ ለታረዙ በማልበስ፣ እንደዚሁም የታመሙትን በመጠየቅ እስር ቤት ምናምን ያሉትን ደግሞ በመጠየቅ እነዚህን በማድረግ መልካም ስራዎችን በመተግበር ጾሙን እናሳልፋለን። ጾሙ የፈጣሪ ትዕዛዝን ለመፈጸም እንደሚጾም በደብረ ቀራኒውና ሀገረ ሰላም ቅድስት ኪዳነ ምሕረት ቤተ ክርስቲያን የአዲስ ኪዳን ትርጓሜና የቅኔ መምህር ሳሙኤል ሲሳይ ተናግሯል። እለቱ ሲደርስ አምባይ ፈርስ እንዲሉ የዛሬውን ጾም ለማንሳት መድኃኔዓለም ክርስቶስ ገዳመ ቆሮንቶስ የሚባለው በረሃ ገውቶ ነው። የጾም እንግዲህ እንደ አምላክነቱ አርባ ቀን አልበላም አልጠጣም። ያን ሁሉ ካደረገ በኋላ መድኃኔዓለም ክርስቶስ እንዲህ አድርጉ አለ። የቅድስት ተዋሕዶ ቤተክርስቲያን ልጆች ደግሞ ትንሽም ትልቅም ሳይል ሽማግሌ፣ አዛውንት፣ ካህን፣ መምህር ሳይቀር ሳይል ደግሞ ሁሉ ጾሙን ይጾማታል። ጾማን ማለት ነው። አብይ ጾም ናትን። ምእመኑ መልካም ተግባራትን በመፈጸም ፍቅርና አንድነትን በማስቀደም ለሀገር ሰላም ሊጸልዩ እንደሚገባ መምህር ሳሙኤል አሳስበዋል። ውሎውን ሲጾም ቢውል ፍቅር ካለለ ምንም የለው። ሰላም ካለለ ምንም የለው። በዚህ ጾም ላይ ሰው ማድረግ ያለበት የተጣላን ማስታረግ። ቀድሞ በወሬቱ ሳይቀር የገደል ይገደል ነበር። በወንጌሉ ግን ጭራሽ አትሳደብ ነበር የተባለ። ግን አሁን መግደል ያደለው ራሱ አሁን በዝቷል። እንደሚታወቀው ክርስቶስ ለተመጻጽ ሲመጣ ጾምሃል ነው። ደግነት ግን አይደለም። የታመሙትን ጠይቀሃል አይ የታሰሩትንም ደግሞ ሄደ ጠይቀሃል። በቃ ምእመናን ዛሬ ሊያደርጉት የሚገባ ይህን ይህን የመሰሉ የጾም ወቅት ይበልጥ ለበጎ ስራ የሚተጋበት ጊዜ በመሆኑ ያለው የሌለውን ሊያስብ እንደሚገባ መምህሩ አመላክተዋል። የተከበራች ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላቸኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።